የሚያውቃት ካለ እዚህ ማህጣት እንድሪስ ገርብያ ጫፍ ላይ አግኝቻት ነው። መልሃማም የሚያውቃት ካለ እስቲ አሁን ሁለት ወር ሰርች ያለው አባረ እዚህ ጥለውኝ ነው ራቁቴን አለች። ጫማ ላረገች ምናምን ምናምን የሚያውቃት ሰው ካለ እስቲ፣ ኦሮምኛ ነው የምትናገር ነው። የእኛ የኢትዮጵያውኖች ፈተና መች ነው የሚያልቀው? በሰው ሀገርም በሀገራችንም ላይ እንደዚህ ሁሌ መንከራተት፣ ወላይ በጣም ነው የሚያሳዝነው። እባካችሁ ሙሉ ኢትዮጵያውያን ይህን ቪዲዮ ለሁሉም ሰው እንዲታደርሱልኝና ሁሉም ሰው እንዲያየው ቢያንስ ከነዛ ሰዎች ውስጥ አንድ ሰው የሚያውቃት ሰው ስለሚኖር ካለችበት ችግር እንድታወጧት ይፈልጋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ኔጋውል ሰላም ነው አላህ Subhanahu ወታላ በያላችሁበት በሰላማችሁ ነው ያብዛልኝ። ሀገራችንም ሰላም አድርግልኝ ያልኩኝ ተለምደው በአዲሱ መጥቻለሁ ማለት ነው። መግቢያ ላይ እንዳያችሁት እኛ ኢትዮጵያውያን ወላሂ በሰው ሀገር መንከራተት ስራችን ሆኗል ማለት ነው። በተለይ ደግሞ ሴቶች በሰው ሀገር ላይ እየተንከራተቱ በመዳሞቻቸው በደል እየደረሰባቸው የሚደርስላቸው ሰው አጥተው ይኸው በሰው ሀገር ላይ እየተንከራተቱ ሜዳ ላይ እየወደቁ በተለይ ደግሞ እራቆታቸውን የሀገራችንን የመንግስታችን እንዲሁም ደግሞ የኤምባሶቻችንን ችግር ስለሚያውቁ ደካማነት ስለሚያውቁ አረቦች ራሱ እህቶቻችንን የሚፈልጉትን ሰዓት እያሰሩ ከዛ በኋላ ደግሞ አንፈልጋችሁም ከቤታችን ውጡልን ብለው ራቆታቸውን ሜዳ ላይ አውጥቶ እየጣሉ ማንም የሚከሰን ማንም የሚጠይቀን የለም ብለው ይኸው እንደፈለጉ እያደረጉ ነው የሚገኙት ማለት ነው። እንዳያችሁት እች ልጅ ከመጣች ገና ሁለት ወሯ ነው። ሁለት ወር ሙሉ እየሰራች ኖሯ ብሯን ሳይሰጧት ምንም ነገር እንትን ሳይሏት ራቆቷን ለግሯ እንኳን በዚህ ሙቀት አስቡት፣ እንግዲህ በዚህ ሙቀት ለግሯ ጫማ ሳይሰጧት ባዷን እዛው ያሉ ሰዎች ናቸው። ልብስ ራሱ ትክክለኛ ልብስ ገዝተው ያለበሷት ማለት ነው። መልካም ኢትዮጵያዊነት እንደዚህ ነው ማለት ነው እና ውሃ ራሱ በቃ ስትጠጣ እንዴት እንደምትሆን አይታችኋል። በጣም ነው የምታሳዝነው። ቋንቋ አታውቅም፣ በኦሮምኛ ነው የምታውቀው እና እባካችሁ የሚያውቋ ሰዎች ስለሚኖሩ ይሄንን ቪዲዮ ላይክ ሼር አድርጋችሁ እንዲሁም ደግሞ ቪዲዮ ላይ ቁጥር አለ ማለት ነው። የሚያውቋ ሰዎች ካሉ በዛ ቁጥር ደውላችሁ ሰውየውን እንታናግሩ ትፈልጋለሁ ማለት ነው። ወላሂ በጣም ነው ያሳዘነችኝ። ብዙ ኢትዮጵያውያን ከሀገር እየመጡ ሰርተን ይለወጣለን የተሻለ ህይወት ይኖረናል ብለው ከሀገራችን ደላሎች ብዙ ነገር በቃ ጥሩ ነገር እንደሚያጋጥማቸው ሰው ሀገር ላይ ሄዶ በነፃነት እንደሚኖሩ እንደፈለጉ እንደሚተኙ እንደፈለጉ ስራ ሰርተው እንደሁም ደግሞ ብር በቀላሉ እንደሚገኝ አስተምረው ነው የሚያመጧቸው። ማነው ለብራቸው ብለው አምጥቶ እንደ ባሪያ ነው እየሸጧቸው አሉት ማለት ነው። ደግሞ ደሞኮ ካመጧቸው በኋላ አንዷ ከትናንት ወዲያ በለቀቁት ቪዲዮ ላይ ምንድን ነው ያለችኝ? እኔ ስመጣ አለች ስመጣ እኔ ስለ ሰው ሀገር ምንም አቀው ነገር የለም አለች። እና ስመጣ የሚተኛበት ጊዜ እንዳለኝና እንዲሁም ደግሞ ስራዬን ጨርሼ በጊዜ እንደማርፍ እንዲሁም ደግሞ በየወሩ ደሞዜን እንደሚሰጡኝና በቃ የተሻለ ህይወት እንደሚኖረኝና ብር በስነ ስርዓት እንደማገኝ ነበረ የነገሩኝ አለች ይደላሎቹ ከዛ አምጥተው ወደ ስራ ካስገባት በኋላ አስራ አንድ ሰው አለበታለች። እዛ ቤት አስራ አንድ ሰው አስቡት። እንግዲህ ከኢትዮጵያ ገና ነው የመጠችው፣ የምታውቀው ነገር የለም። ያ አስራ አንድ ሰው ሙሉ ያዛታል፣ ይጠራታል። ለዛ ሰው ልብስ ትቶክሳለች፣ ምግብ ደግሞ አስለምዳታለች፣ በግድ ስሪ ብላ። እንደገና ቤት ታጸዳለች፣ የልጆቹን ልብስ ታጥባለች። ያን የአስራ አንድ ሰው ልብስ ታጥባለች፣ ትቶክሳለች። ከዛ ደግሞ ያንን ካደረገች በኋላ ቤት ታጸዳለች፣ ምግብ ትሰራለች። ያን ሁሉ እየሰራች በቃ በጣም ልሞት ደረስኩኝ አለች። ልቤ ደከም አለች። በጣም ደከምኩኝ በቃ፣ ስሄድ እንዲሁ በአጋጣሚ ያዞረኛ ሊወጥቃለው። ለምን ምግብ ራሱ በስነ ስርዓት አይሰጡኝም? አለች እነሱ ካልሰጡኝ እኔ ወስጄ ለመብላት እፈራለሁ አለች። አስቡት። እና እህቶቼ፣ ባካችሁ መብትና ግዴታችሁን ይወቁ። ምግባችሁን መዳማችሁ ስትመጣ ጣል አድርጋችሁ አትነሱ፣ አትደንግጡ፣ ራሳችሁን አስከብሩ። እኔ መዳሞቻችሁን ስራ አልሰራም በሉ ሳይሆን ስትበሉ መዳሞች ሲመጡ ኮስተር ብላችሁ ነው ምግባችሁን መብላት ያለባችሁ። ምግብ እየበላችሁ የሚጠሯችሁ ከሆነ እየበላው ነው ትንሽ ጠብቅኝ ማለት ነው ያለባችሁ። እንዲሁም ደግሞ ስልክ እያወራችሁ ስትመጣባችሁ ቶሎ ብሎ ጣል የምታደርጉ አላችሁ። ግዴታ እናንተ ቁስ ስራ እየሰራችሁም ቢሆን ስልክ እያናገራችሁ ከሆነ አናግሩ። እሷ ስትመጣ እንትን የሆነ በቃ እዝራኤል የመጣ ይመስል የሆነ በቃ ሆነ ሹርጣ የመጣ ይመስል የሆነ ድንግጥ የምትሉ የምትንሰፋሰፉት ነገር አለማ ነው። ተረጋጉ። ሀባይቢ ወለ ቆፍጠን ብላችሁ ስራችሁን አውቃችሁ ሰርታችሁ ራሳችሁን አስከብራችሁ ነው መኖር ያለባችሁ። እንደምትፈሩ ካወቁ ደግሞ እንደፈለጉ ነው የሚጫወቱባችሁ። ደካማ ጎናችሁን ካወቁ እንደፈለጉ ነው የሚያደርጓችሁ። እንደፈለጉ አዟችኋል። እንደፈለጉ ነው የሚያደርጓችሁ። በቃ የምታርፉበት ሰዓቱን እንኳን አይሰጧችሁ። ግን መብትና ግዴታችሁን አውቃችሁ የምታደርጉ ከሆነ ስራችሁን በክብር የምትሰሩ ከሆነ እና የምትተኙበትን ጊዜ እንዲያከብሩላችሁ መጠየቅ ነው ያለባችሁ። አሁን በተኛችሁበት መጥቶ የሚያንካኩባችሁ ከሆነ እኔ እኮ ደከሜ ደክሜ ነው የምተኛው፣ በእንቅልፍ ሰዓቴ እንዳታነሱኝ ማለት አለባችሁ። ምግብ ስትበሉ ማንም ሲጠራችሁ እሺ ብላችሁ እንዳትነሱ ደሩሪ ካልሆነ በስተቀር ማለት ነው። ገብቷችኋል? ስለዚህ አትንሰፈሰፉ፣ አትፍሩ ለምን አትፍሩ? እናንተ ሌባ አይደላችሁ። ምግብ ነው እየበላችሁ ያላችሁ። ስልካችሁ ነው እያወራችሁ ያላችሁት። በስራ ሰዓት ስልክ አታውሩ። ስራችሁን ጭርስ አድርጋችሁ እያወራችሁ ግን፣ ሴት ስትመጣ በቂ የሆነ ነገር የመጣ ይመስል ጣል አታድርጉ። ገብቷቸዋል። አትፍሩ። እና ተረጋጉ ሀባይቢ አትጨናነቁ። የጭንቀት ብዛት ደግሞ በሽታ ያመጣል፣ ጭንቅላት በሽተኛ ያደርጋል። ጭንቅላታችሁን ያማችኋል፣ በሽተኛ ነው የምትሆኑት። አትጨናነቁ፣ ተረጋጉ። እየተጨናነቃችሁ እያሰባችሁ እጃችሁን የሆነ ሽንኩርት ስትቆርጡ እጃችሁን ልትቆርጡ ትችላላችሁ። እቃ እያጠባችሁ የሆነ የተሰበረ ካስ ካለ እጃችሁን ሊቆርጣችሁ ይችላል። ተረጋጉ ሀባይቢ ማለት ነው፣ ራሳችሁን ጠብቁ። ከአላህም በታች እናንተ ጤነኛ ሆናችሁ ስራ ስሰሩላቸው እንጂ አረቦች የሚፈልጓችሁ በሽተኛ ከሆናችሁ ከነሱ ቤት አባረው ሌላ ጤነኛዋን ያመጣሉ። ለእናንተ ህይወት መበላሸት ምንም ግድ አይሰጣቸውም። ስለዚህ ጤናችሁን ጠብቁ፣ ምግባችሁን በስነ ስርዓት ብሉ፣ ውሃ በደንብ ጠጡ። አትክልት ነገር ብሉ፣ ሰላጣ ነገር ብሉ። ያለ ነገር ፈዋኪያ ምናምን ካለ ቢያንስ አንዷን ሙሉዋን መብላት ከፈራችሁ ግማሿን ብልት አድርጉ፣ እየሄዳችሁ እየመጣችሁ ጉርስ አድርጉ። ዝም አትበሉ ማለት ነው። በተለይ ደግሞ መዳሞቻችሁ ፊት ለፊት አትብሉ። ይህንትን ፈዋከ ምናምን ደስ አይላቸውም። አንዳንዶቹ ሁሉም አያልኩ አይደለም ግን አንዳንዶቹ በጣም የሆነ በቃ እኛ ስንበላ የሆነ በቃ እኔ ምን ቢደፉት ነው የሚሻላቸው እቃ አለው። ግን እነሱ ሳያችሁ ብልታድርጉ ምግባችሁን ደግሞ እነሱ ሳይነሱ ቶሎ ብላችሁ በልታችሁ እነሱ ሲመጡ ብሉ ምናምን ስሏችሁ ትንሽ የግርፍ አድርጋችሁ ብልታድርጉ ማለት ነው። መጀመሪያ ጤናችሁ ይቀድማል። በህይወት ለመኖር ጤና ከሌላችሁ ምንም ማንም አይፈልጋችሁ ማለት ነው። ብር ቢኖራችሁ ራሱ ጤና ከሌላችሁ ማፊ ፋይዳ ብሩ መኖሩ ምን ያደርጋል? ብር አታችሁ ጤናችሁን ቢኖር ነው የሚሻለው። እና ሀባይቢ አላህ ይጠብቃችሁ። እንደነገርኳችሁ ያቺ ልጅ በጣም ደካማት። ደውላ ለቢሮዎቹ በምትናገር ሰዓት ምንድን ነው ያላት? ለስራን የመጣሽው አፍሽን ዘግተሽ ስሪ። ለምን ትንዘላዘያለሽ? ስራሽን ስሪ እንጂ ለመስራት እኮን የመጣሽው ያኔ አስራ አንድ ሰው አለ ልቤን ይደክመኛል፣ በጣም ደከመኛ። አስራ አንድ ሰው ምግብ ሰራለው፣ ቤት አጸዳለው፣ እቃ አጥባለው፣ እንዲሁም ደግሞ ልብስ አጥባለው፣ እቶክሳለው ብላ ስትነግራችሁ ለእሱ እኮ ነው የመጣሽው፣ ልትቀመጪ ነው እንደ የመጣሽው ነው ያሏት ማለት ነው። ከዛ መላስ የጠፋባት መጥፋት የማትፈልገውን ያኔ ቃምተኛ ሆና መኖር የምትፈልገው ማለት ነው መላ ስለጠፋባት ራሷን ህይወቷን ለማትረፍ ከዛ ቤት እንደጠፋች ነው የነገረችኝ ከዛ ቤት ከወጣች በኋላ ግን ህጋዊ ባትሆኑም ጥሩ ቤተሰብ ገጥሟት ለሁሉም ያጋጥመዋል ማለት አደለም እች ልጅ ያደረገችው ነገር እናንተ እንድታደርጉት አደለም እየመከርኩ ያለሁት ግን ራሳችሁን አስከብሩ ራሳችሁ ስትከበሩ በነገራችን ላይ ወላሂ ላዚም በጣም ሲበዛም ያማል ግን አሁን ላይ በጣም ተጸጽታለች እቃማ ስለሌላት ፓስፖርት ስለሌላት በጣም ያኔ ተጸጽታለች። ግን ከዛ ቤት የተሻለ ስራ ፈጣሪ ያጋጥመኛል ብላ የነገረችኝ ና አልሐምዱሊላ። እና እህቶች ህይወታችሁ አደጋ ውስጥ ከሆነ መጥፋታችሁ ግድ ነው። ግን ዝም ብላችሁ ጥሩ ቤት እያለ ስራ ስለሚበዛባችሁ ወይም ደግሞ ሰዎቹ መጥፎ ከሆኑ ህይወታችሁን አደጋ ላይ የሚጥል ከሆነ ቢሮ ደውላችሁ መፍትሄ የማያመጡላችሁ ከሆነ አትትፉ እያልኩ አይደለም። ህይወታችሁ አደጋ ላይ ይውደቅ ሳይሆን በተቻላችሁ አቅም መፍትሄ ለመፍጠር ሞክሩ። እንዲሁም ደግሞ ራሳችሁን ጠብቁ። እናንተ ስትኖሩ ነው ሁሉንም ነገር መስራት የምትችሉት። እና ካልሆነ ደግሞ ለፖሊስ ጋም ደውላችሁ መክሰስም ይቻላል ማለት ነው እና ለመክሰስም ምንም ለማድረግ ደግሞ ትክክለኛ ህግ ቢኖርንና ኤምባሲዎች ጠንካራ ቢሆኑ ልንኖረው አረቦቹ ራሱ እንደዚህ አፋቸውን ባልከፈቱ እንደፈለጉ እህቶቻችን ላይ ችግር ባላደረሱ ነበረ። በጣም ያሳዝናል። አላህ ይጠብቀን፣ የሚጠብቃችሁም ሀባይቢ። በዚህ ሰዓት ላይ በጣም ጊዜው በጣም ከፍቷል። ሰው ራሱ ተጨካክኖዋል። የራሴ የምትሉት ለባዳ አውጥቶ ነው አሳልፎ የሚሰጣችሁና፣ አብሽሩ ሁሉም ያልፋል። እንሻላ ልጅቷን አትርሷት ሀባይቢ። ላይክ ሼር አድርጎት ይህንም ቪዲዮ እህታችን ቢያንስ የሆነ ሰው ደርሶላት ሚያውቃ ሰው ካለ ካለችበት ቦታ ላይ እንዲያነሳት ማለት ነው። አላህ ይጠብቀንም የሚጠብቃችሁም ከእንደዚህ አይነት ተዘጋ ደግሞ ወጥቶ በመቅረት በሰው ሀገር ከመቸገር አላህ ይጠብቃችሁ፣ በጥላው ስር ያድርጋችሁ። እንዲሁም ደግሞ በሰላም ያወጣንላ በሰላም ለሀገራችን ያብቃን፣ የሀገራችንንም ሰላም ይመልስልን፣ ያለውንም ችግር አላህ ይቅረፍልን ነው የምለው። እናም ሀባይቢ እወዳችኋለሁ፣ ከኒ በላላ ይደዳችሁ። የዛሬ ቪዲዮ ይህንን ይመስል ነበረ። ስለ ተከታተላችሁኝ አመሰግናለሁ። እንዲሁም ደግሞ ነባሮቹ ላይክ የምታደረጉኝ ከልብ ነው የማመሰግነው። አዲስ የምትመጡም ደግሞ እንደዚሁ ላይክ አድርጉ፣ ሼርም አድርጉ። እንዲሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጎኝ እያልኩኝ እወዳችኋለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።